በየትኛው መስክ ለህዝብ የሚቀርቡ አገልግሎቶች ቀልጣፋ እንዲሆኑ ለማድረግ ዘመናዊነት ትልቅ ቦታ ይሰጠዋል። የአገልግሎት አሰጣጥን ለማቀላጠፍም በአሁኑ ወቅት እየተተገበሩ ካሉ ዘመናዊ አሰራሮች መካከል በኤሌክትሮኒክስ የተደገፉ አገልግሎቶች ተጠቃሾች ናቸው። የመንግስት አገልግሎትን ዘመናዊና ቀልጣፋ ለማድረግ ሰፊ የለውጥ ስራዎችን እየሰራች ትገኛለች። የአዲስ አበባ ገቢዎች ቢሮ ለግብር ከፋዩ የሚሰጠውን አገልግሎት ለማዘመን በተለያዩ ጊዜያት የአሰራር ስርዓቱን ከለማዳዊ አሰራር በማላቀቅ ዘመኑ የሚጠይቀውን ቀልጣፋ፣ ጊዜ ቆጣቢና ተደራሽ ለማድረግ ትኩረት አድርጎ እየሰራ ይገኛል። የአገልግሎት አሰጣጥን ተደራሽ ለማድረግ እና ውጤታማ ለማድረግ አንደኛው የቀድሞ ያልተሰራ ጥርት ያለ የግብር ከፋዮች የመረጃ ማጥራት ስራ እንዲሰራ ተደርጓል። አንዱ ይሄ ተሰርቷል። ሌላው የግብር ከፋዮችን ቲን ሃርሞናይዝድ ማድረግን አሁን ላይ የመጣው የቲን ሃርሞናይዜሽን፣ እሱም እዚህ ተግባራዊ እንዲሆን እየተሰራ ነው ያለው። ስለዚህ እየተሰጡ ያሉት አገልግሎቶች ለግብር ከፋዩ ተደራሽ እንዲሆን ለማሻሻል ባስቀመጥ ነው ቢሮ ባስቀመጠው የዚህ የኪዩ ማኔጅመንት ሲስተም ነው የወረፋ ማስጠበቂያ። በዛ መሰረት ግብር በየስራ ክፍሎቻቸው ተለይተው አገልግሎቱ ተደራሽ እንዲሆን እየተደረገ ያለበት ስራ ነው እና ተግባር ነው። በቴክኖሎጂ በምናዘምንበት ሰዓት ላይ ሁለት ነገር ነው። አንደኛው ቀልጣፋ የሆነ አገልግሎት ግብር ከፋዩን ጊዜ፣ ወጪ ገንዘቡን የምንቆጥብበት ነው። ሁለተኛ ከአሰራርም አንጻር ብዙ ጊዜ ከሰው ንክኪ ስራዎች በራቁ በቴክኖሎጂ በተደገፉ ቁጥር የተሻለ አገልግሎት ለመስጠት ያስችላል። ከዚህ አንጻር በርካታ ስራዎች ለመስራት ተችሏልም። አንዱና ዋናው እንግዲህ በተደጋጋሚ የምናነሳ የነበረው በእርግጥም ከተጀመረ ቀደም ያለ ቢሆንም የደረጃ ሀ መርሀ ግብር ከፋዮችን በሙሉ ባሉበት ቦታ ላይ ሆነው ግብራቸው ተወስኖላቸው ግብራቸውንም ባሉበት ቦታ ሆነው እንዲከፍሉ የማድረግ ስራ ነው። ሁለተኛው የኢፋይሊንግ ና ኢፔይመንት ስራ ነው። ይሄ ማለት እንግዲህ ግብር ከፋዩ ባለበት ቦታ ላይ ሆኖ ኢንተርኔት አክሰስን ተጠቅሞ ግብሩን ያሳውቃል፣ ኢፋይል ያደርጋል። በተመሳሳይ ደግሞ ግብሩንም ኢፔ የሚያደርግበት ነው። ይሄ እንግዲህ በርካታ በስፋት እየሰራ ነው ያለው ስራ ነው። በመካከለኛና በከፍተኛ ግብር ከፋዮች ላይ ኦልሞስት አብዛኛው በሚባል ሁሉም ገብቷል። በአነስተኛ ግብር ከፋዮች ላይ ደግሞ ኦልሞስት ከ60 ፐርሰንት በላይ በዚህ ሲስተም ውስጥ እያስገባ ነው ያለ ነው። ለቀጣይ ጊዜያቶች ደግሞ አብዛኛውን ሰው ወደዚህ ስርዓት የምናስገባበት ሁኔታ ነው ያለው ማለት ነው። የሚጠበቅበትን ግብር ከከፈለ በኋላ የተለያዩ ክሊራንስ አይነቶችን ይጠይቃል። ይሄ ክሊራንስ አገልግሎት የሚሰጠውም በዚሁ በደንበኞች አገልግሎት የስራ ክፍል ነው። እንግዲህ የክሊራንስ አገልግሎት የተለያዩ አይነት የክሊራንስ አገልግሎቶች ናቸው ያሉት። ግብር ከፋዩ ንግዱን ሊያድስ ሲፈልግ የሚሰጥ ክሊራንስ አለ። የባንክ ብድር፣ የመኪና ቦሎ ክላውዱ ለማድረግ በርካታ ክሊራንስ አገልግሎቶች አሉ ማለት ነው። ስለዚህ እነዚህንም የክሊራንስ አገልግሎት የሚሰጥበት የስራ ክፍል ነው ማለት ነው። ቅሬታም ካለ አጠቃላይ የአገልግሎት አጠቃላይ ቅሬታ እሱን አቅርቦ የሚታይበት ውሳኔ የሚሰጥበት የስራ ክፍል ነው። በተጨማሪም ደግሞ ለግብር ከፋዩ መረጃዎችን ተዳራሽ ከማድረግ አኳያ በዴስክ ላይ በቢሮ የሚሰጡ መረጃዎች አሉ። ነጻ የጥሪ መስመር 775 ላይ ግብር ከፋዩ የሚፈልገውን መረጃና ማብራሪያ በሚጠይቅበት ሰዓት ላይ የመረጃና ማብራሪያ አገልግሎትም እንሰጣለን እና አጠቃላይ የደንበኞች አገልግሎት የስራ ክፍል ትንሽ ዘርፈ ብዙ በርከት ያሉ ስራዎች የሚሰራበት ክፍል ነው። መግቢያም ነው መውጫም ነው ማለት ነው። በአዲስ አበባ ገቢዎች ቢሮ የሚሰጡ አገልግሎቶች በቴክኖሎጂ የተደገፉ የሆኑ ዘንድ የሞደርናይዜሽን ዘርፉ ትልቅ እገዛ እያደረገ ነው። ግብር ከፋይ ጊዜውን እንዲቆጥብ ባለበት ሆኖ ዲክሌር እንዲያደርግ ኢፋይል የሚባል ሲስተም ረስታብሊሽ ተደርጓል እየተተገበረበት ነው ያለው። ስለዚህ በየወሩ እኛ ጋር ከሚመጣ ባለበት ሆኖ ኢፋይል እንዲያደርግ ምዝገባ ጀምረናል። ኦልሞስት ይህ ምዝገባ ግብር ከፋዮቻችን ወደ 67 ፐርሰንት አካባቢ ይደርሰናል እቤታቸው ሆነው ፋይል እንዲያደርጉ። ለዚህ ደግሞ ሰፊ የሆነ ስልጠና ያስፈልጋል። እኔ ሞባይሌ እኔ ኔትወርክ የለኝም፣ እኔ በዚህ ሌቭል ላይ አይደሉም የሚሉ አሉ። ሆኖም ግን እነሱን የማስረዳት ወደዚህ ነው፣ ግዴታ ነው፣ በቃ ዘመናዊነት ነው። ስለዚህ ጉልበትም እዚኛ ጋር ከሚጋፉ እዛው ቤቶት ባሉበት እዛው ባላችሁበት ማሳወቅ አለባችሁ። የተሻለ ቤት ውስጥ ወጣት ካለ የተሻለ ለግንዛቤው ቅርብ ያለ ሰው መምጣት ግዴታው ነው፣ እንዳትቸገሩ እያልን እየመለስን ያለንበት ሁኔታ አለ። ወይም ባሉበት በሚኖርበት ሆኑ ማሳወቅ፣ ልዩነቱ ምን ያህል እንደሆነ እየተረዱ ያሉበት ሁኔታ አለ። ከቻሌንጅ ውጭ ደግሞ ችግር የሚገጥማቸው አሉ። ችግር እየገጠማቸው ያሉ የተፈጠረ ግሩፕ አለ፣ የቴሌግራም ግሩፕ አለ። ችግሮቹን እዛ ላይ ይቀመጣሉ። ለችግሩ መፍትሄ ደግሞ ይሄ ይሄ ነው እየተባለ በዛ መልስ እየተሰጣጣን እየድን ያለንበት ሁኔታ አለ። አገልግሎት አሰጣጡን ከማዘመን አንጻር ሁለት ሲስተሞችን እንጠቀማለን። አንደኛው ሲክታክስ ነው። ሁለተኛው ኢቲታክስ በራሱ በከተማው በገቢዎች የለማ ነው። ሲክታክስ ደግሞ አገር አቀፋዊ የምንጠቀምበት ነው። በኢቲታክሱ ላይ ግብር ከፋዎቻችንን ወደ እኛ እንዲመጡ አይደለም፣ ከዚሁ ከማዕከል ይወሰናል። በ775 ምን ያህል መክፈል እንዳለባቸው ይደርሳቸዋል። እዛው በቴሌብር፣ በንግድ ባንክ፣ በሞባይል ባንኪንግ፣ በሲቢ ብር ቀጥታን ባንክ ሄደው ክፍያቸውን ይፈጽማሉ። ወደ እኛ ጋር የሚመጡበት አግባብ የለም። ይህንን ያው ወረዳዎች ላይ ባሉን ወረዳዎችና ታክስ ማዕከላቶች ላይ ተግባራዊ እያደረግን ነው ያለ ነው በ2017 በጀት ዓመት ሰፋፊ ስራዎችን ሰርተናል። ዲጂታላይ እስከ ማድረግ አንጻር በ2018 በስፋት ለመስራት ያሰብናቸው እና ያቀድናቸው አንደኛው በየወቅቱ ግብር ከፋይ እየመጣ እኛም ውሳኔ እያወጣን የምንሰጠውን የማኑዋል አሰራር በቴክኖሎጂ አስደግፈን ግብር ከፋዩ ባለበት ሆኖ ኦዲት ተደርጎ ለምሳሌ በግብር አወሳሰን በኩል ተወስኖ ግብሮችን እንዲከፍሉ መጥተው የሚወስድበት አግባብ አለ እሱን አስቀርተን በቀጥታ ግብር ከፋዩ በኢሜይሉ እንዲደርስ አድርገን ግብር ከፋዩ ደግሞ ቤቱ ሆኖ ይሄ የደረሰውን ታክስ በኦንላይን አሳውቆ በምንፈጥርለት ፖርታል አማካኝነት ሰርቪሱን እንዲያገኝ ሰፊ ሰፋፊ ስራዎች እየሰራን እንገኛለን። ይህ ሲስተም በጣም ትልቅ ሲስተም ነው። በተለይ በፊት ላይ ፎርጀሪ በትልቅ ይሰራበት የነበረ በየኢንተርኔት ቤቱ ዝም ብሎ ፎርጀሪ እየታተመ ግብር ከፋዩ ይሰጥና የመንግስትም ጥቅም በትልቁ ይታጣበት የነበረ ሲስተም ነውና ይህን በትልቁ በዚህኛው በቅርብ ጊዜያቶች ውስጥ ቀይረናል ማለት ነው። ሌላው አሁን በቅርብ ጊዜ ከግብር ከፋዮቻችን ተወካዮች ጋር የጋራ የመማከርቱ ጉባኤም ተቋቁሟል ያው ነጋዴ ማህበር ጋር በጣም በቅርበት በጋራ ሆነን እየሰራን ያላቸው በርካታ ስራዎች አሉ። ከዛ በተጨማሪ ደግሞ ነጋዴው ማህበረሰብ ላይ ሊያነሳ የሚችለው ችግር ካለ ደግሞ ያንን በጋራ ሆነን መፍታት እንዲያስችልን የመማክርት ጉባኤ ከቅርንጫፍ ጽህፈት ቤት ጀምሮ እስከ ዋናው ቢሮው ድረስ ተቋቁሟል። የእነሱ ስራ አስፈጻሚዎችም ተመርጠዋል። ያሉትን ችግሮች በቅርበት በጋራ ሆነን ለመስራት በሚያስችል ደረጃ ያው ብዙ ስራዎችን ሰርተናል ማለት ነው። ይሄ ኮሚቴ ከግብር ከፋዮች የተወጣጣ ኮሚቴ ነው። ወደ አምሳ አባል ያለው ኮሚቴ ነው። ይሄ ኮሚቴ በዋናነት የምሰራው ከዚሁ ከግብር ከፋዮች ውስጥ የተመረጡ ሰዎች ስለሆኑ እንኚ የተመረጡ ሰዎች ሁሉን ነገር ያማከለ አካታችነት ባለው ሁሉንም የንግድ ዘርፍን ያማከለ እንዲሁም ሁሉንም አካታች በሆነ መንገድ ተዋቅሯል። ምንድን ነው እነሱ ላይ የሚደርሰው ችግር ምንድን ነው የሚል በቅርበት እነሱ ከግብር ከፋይ ጋር እየተነጋገሩ ችግሮችን ወደ እኛ እያመጡ በጋራ የምንፈታበት ሁኔታ ነው የተፈጠረው። ይህንን መማክርት ጉባኤ በበላይነት የሚመሩት ሶስት ኮሚቴዎች አሉ ማለት ነው በየጊዜው በየወሩ እየመጡ የሚገመግሙ እንዳጠቃላይ ሀምሳውን በየሩብ አመቱ እየጠራን ከነሱ ጋር ግንኙነት እያደረገን ያለውን የአገልግሎት አሰጣጥ ሁኔታ እየገመገመን የምናስተካከል ሲሆን እንደ አዲስ አበባ ቁጥር ሶስት መካከለኛ ግብር ከፋይ ቅርንጫፍ ጽህፈት ቤት በነበረን ውይይት የተሻለ እንደነበረ ከግብር ከፋዩም ከመማክርቱ ጉባኤው ፊድባክ ተቀብለናል ማለት ነው። ሲስተም ሲሰራ ያው እኛ ኢምፕለመንት ነው የምናደርገው። ከመነሻዎች አላቸው፣ አናሊሲሶች አላቸው። አናሊሲሶች የነበረው ነበረው እነዛ ማኑዋል ሲሰጡ የነበሩ ነበረው ክሊራንሶች፣ ወረቀቶች ኦልሞስት ፎርጀሪ በብዛት ኦልሞስት በጣም ከፍተኛ ደረጃ ፎርጀሪ የተሰራባቸው ነበረው። ሲኩሪቲ ፕሪንት የላቸውም፣ ኪውአር ኮድ የላቸውም። እና አሁን ኪውአር ኮድ ኖሯቸው ሲኩሪቲ ፕሪንት ኖሯቸው እነዚህ ማጭበሮቹን የገንዘብ የመንግስት ገንዘብ ሳይከፈል ይወጡ የነበሩ ይታትሙ የነበሩ ወረቀቶችን ያስቀረ ነው ማለት ነው። ሶ ትልቁ ነገር ምንድን ነው? የመንግስትን ጥቅም እንዳይታጣ ያደረገና እኛም ደግሞ የሚሰጡ ክልና ሶችን በትክክል እንድናቅና እንድንቆጣጠራቸው ያስቻለን ነው ማለት ነው። እዳ ክትትል ገላይ ስገቢ በወቅቱ ልክ አሁን እንደዚህ አስቀምጦ መጨረሻ ላይ ሳይሆኑ እንትኑን ማሳወቅ በየወሩ ከፍለን ካፕቸር አስደረገን ስንሄድ ችግር ካለ ወዲያው በኦንላይን ማሳወቅ ቢኖር እኛም ክፍያችንን ግዴታ እዚህ መተን ደረሰ የመቆረጥ ባይኖር እንኳን በሞባይል ባንኪንግ ከፍለን እንደገና ባንክ ሄዶ ፕሪንት አስደረጋችሁ ነው የሚለው ነገር ቢቀር እቤት ሆነን ክፍያውን ብንፈጽም ወዲያው ክሊርም ከሆነን ክሊር ችግር ካለውም መተን ደግሞ በአካል ቀርቦ ማስተካከል ያለብን ነገሮችን ማስተካከል ብንችል ይሄ ጥሩ አካሄድ ነው ብዬ አስባለሁ። አሁን የግብር ማሳወቂያ የመጨረሻ ወቅት ነው፣ ከዛም ደግሞ የክሊራንስ ወቅት ነው። ስለዚህ የክሊራንስ ለመውሰድ ብዙ ፍላጎቶች አሉ ማለት ነው። ያ በሚሆንበት ሰዓት ላይ አሁን የተለያዩ የአገልግሎት ላይ የሚነሱ ነገሮች አሉ ግን እሱን ለማስተካከል በጣም በርካታ ስራዎች እየተሰሩ ነው ያሉት። አሁን ላይ ምንድን ነው ካለው ወቅቱ ካለው ከጊዜው አንጻር አንደኛ ሲስተሙ ላይ እየገጠመን ያለ ችግር አለ። ቶሎ ቶሎ ክሊራንስ ለመስጠት ያላስቻለን አንዱ ሲስተም ላይ ያለ ችግር ነው፣ ከኔትወርክ ከሲስተም ጋር ተያይዞ ነው። ያ እንግዲህ ሲስተሙ በእኛም በንግድ ቢሮም ላይ ሊከሰትና ሊታይ የሚችል ሲስተም ችግር ነው። ስለዚህ ይህን ችግር ለመፍታት በተለየ ሁኔታ ከአዲስ አበባ ንግድ ቢሮ ጋር በተቀናጀ ሁኔታ እየሰራ ነው ያለ ነው። በየቅርንጫፍ ጽህፈት ቤቶቻችን ላይ የወረፋ ማስጠበቂያ ማሽኖች አሉ። ነዚህ ውስጥ የወረፋ ማስጠበቂያ ማሽኖች አንዱ አገልግሎቱን በተሻለ ለመስጠት ይጠቅማል። ሁለተኛው ደግሞ ስታንዳርዶችን ከዛው ጋር አስተሳስረን ማለት ነው። ግብር ከፋዩ ሲመጣ ልክ መረጃ ዲስክ ላይ ልክ ቁጥር ሲሰጠው እሱን እየመዘገበ ሪፖርት ሊያወጣልን የሚችል የተሻለ አገልግሎት ለመስጠት የሚያስችልና ስታንዳርዱን ሊመዘግብ በሚችል መልኩ ጅማሮች አሉን። ሙሉ ለሙሉ ወደ ስራ ገብቷል ባንልም፣ ግን ያንን እያስተሳሰርን ለመሄድ በቴክኖሎጂ ለማዘመን ጥረት እያደረግን ያለ ነው ና ዘመናዊ የታክስ አስተዳደር ስርዓትን ለመገንባት ብቃት ያለው የአገልጋይነት ስሜት የተላበሰ የሰው ኃይል ያስፈልጋል። ለዚህም የአዲስ አበባ ገቢዎች ቢሮ ለሙያተኞቹ የተለያዩ ስልጠናዎችን ይሰጣል። ስልጠና ጋር በተያያዘ ሁለት አይነት ስልጠና ነው የምንሰጠው። አንደኛው ስልጠና ከአዋጅ ደንቦች መምሮችን አውቆ ከማስተግበር አንጻር በደንብ ስልጠኖች በየጊዜ እየተሰጡ ይሄዳሉ። በተለይ ከግብር ከፋይ ፊት ለፊት ንክኪ ያላቸው ፍሮንት ላይ ያሉ ልጆች ተገቢ ስልጠና ከመስጠት አንጻር ትኩረት ተደርጎ እየተሰራ ነው ያለው። ሁለተኛ ስልጠና የማይንድ ሴት ስልጠና እንሰጣለን። እንዴት ነው ግብር ከፋይን ሀንድል የምናደርገው ሃንድል የምናደረገው የአገልጋይነትን መንፈስ ተላብሶ ስራዎችን እንዲሰራ የማይንድ ሴት ስልጠኖች በተለያዩ ጊዜዎች ይሰጣሉ። በተለይ የምንሰጣቸው የገቢ አሰባሰብ ላይ ስለሆነ የምንሰበስበው የገቢ እቅድ የራሱ እቅድ እንደሆነ የምንሰበስበው ገቢ ለአገር እንደሆነ ለከተማ ለከተማ የምሰበሰብ ገቢ እንደሆነ ታሳቢ አድርጎ የራሱ የባለቤትነት ስሜት እንድሰማቸው ትላልቅ ስልጠና የማይንድ ሴት ጋር የአገልጋይነት ስልጠኖች ብዙ ጊዜ እንሰጣለን። የገቢዎች መስሪያ ቤት አገልጋይ መስሪያ ቤት ነው። እያገለገለ ለከተማው ኢኮኖሚ የሚያመነጫውን ገቢ ፍትሃዊ የሆነ ግብርን ማስገብር ነው። ለዚህ ደግሞ የሰለጠነ የሰው ሀይል ያስፈልገዋል። ሰራተኛው በዚህ ልክ ራሱን ብቁ ማድረግ ይጠበቅበታል። የተለያዩ ስልጠናዎች በቢሮም በቅርንጫፍ ጽህፈት ቤታችንም በቢሮም ሌቭል እየተሰጠ ነው ያለው የአቅም ግንባታ ስልጠናው። ሌላው ጠዋት ጠዋት የወርቃ ማሳኞ የምንለው አለ። ተሞክሮ የሚለዋወጥበት የስራ ክፍሎች እየሰሩ ያሉበት ውጤታማ ያደረጋቸው ምንድን ነው የሚለውን ነገር ተሞክሮ የሚተላለፍበት ነው። ሌላኛው የሜንቶር ሜንቲ የምንለው አዲስ ሰራተኞች ጆይን ሲያደርጉን የስራ ክፍሉ ኃላፊነት ይወስድና ይሄ የስራ ላይ ስልጠና የምንለው እየተሰጠ ያለበት ሁኔታ አለ። ስለዚህ በዚህ ልክ ራሳቸውን እያበቁ የሚመጡበት ሁኔታ ነው ያለው። የአገልግሎት አሰጣጥ ችግሮችን ከሚፈጥሩ አካላት መካከል ደላላና ጉዳይ አስፈጻሚዎች የሚጠቀሱ ናቸው። ለዚህም ግብር ከፋዩ ባልተገባ ደላሎች ከሚመጣው እንግልትና ተጨማሪ ወጪዎች ለመከላከል የሚያስችል አሰራር ዘርግቶ እየሰራ ነው። አገልግሎት አሰጣጥን ከደላላና ከጉዳይ አስፈጻሚ ለማጽዳት ቢሮ ትልቅ ኃላፊነት ወስዶ እየሰራ ነው ያለው። በተለይ በዋናነት እነዚህን ችግሮች ለመፍታት ቴክኖሎጂ ነው ምላሽ መሆን። ግብር ከፋው ቤቱ ቁጭ ብሎ ግብር እንዲከፍል እንዲያሳውቅ ማድረግ ከቻል የጉዳይ አስፈጻሚዎች የምልልስ ስርዓቶች አንዱ የሚያበቃበት አንዱ ስ ስለዚህ ያለን ትልቁ እጃችን ላይ ያለ ትልቁ ቱልስ ቴክኖሎጂን በአግባቡ መጠቀም ነው። በከፍተኛና በመካከለኛ ግብር ከፋዎች ላይ መቶ ፐርሰንት የኦንላይን ሪፖርት እንዲያደርጉ የኢፋይል ኢፔ እንዲያደርጉ ወደ ስርዓት ገብቷል። ስለዚህ እዚህ መሀል ላይ ያለው ምልልስ ኦረዲ ተስተካክሏል ብለን ማንሳት እንችላለን። ደረጃ አምሯ ግብር ከፋይ ላይ ምናይ ከሆነ የሐምሌ ወር ላይ ግብር የሚከፍሉ ግብር ከፋዮች ቤታቸው ቁጭ ብሎ በኤስኤምኤስ እንዲከፍሉ ማድረግ ተችሏል። ግብር ቢሮ መምጣት ሳያስፈልጋቸው፣ ለጉዳይ አስፈጻሚ ለደላላ ወጪ መዳረግ ሳይጠበቅባቸው ቤታቸው ቁጭ ብሎ በኤስኤምኤስ ግብራቸውን መክፈል ችሏል። እሱ ብቻ ሳይሆን ኤስኤምኤስ አድርገው ግብራቸውን ከፍሎ ክለራንስ ቀጥታ መውሰድ ችሏል ንግድ ቢሮ መሄድ ሳያስፈልግ ወረፋ መጠበቅ ሳያስፈልግ ለደላላው ለጉዳይ አስፈጻሚ ሰለባ ሳይሆኑ ክለራንስ መውሰድ ይችላል። ይሄ ትልቅ ለውጥ የመጣው በቴክኖሎጂ ማዘመን ስለተቻለ ነው። አሁንም ከዚህ ችግር ለመውጣት ትልቁ ቱልስ ቴክኖሎጂያችንን እያሳደግን መሄድ ነው። ግብር ከፋዩ እና እኛ መገናኘት ያለብን ቀጥታ ነው። ወር ደግሞ ባለማናቸው ፖርታሎች መሰረት አማካኝነት ነው መገናኘት ያለብን እና በዚህ መሀል የሚገቡ ደላላ ጉዳይ አስፈጻሚዎችን በቅርንጫፍ ደረጃ ለይተናቸው፣ እነኚህ ደላላዎች እና ጉዳይ አስፈጻሚዎች ለእኛም አይጠቅሙንም፣ ለግብር ከፋዩ አይበጁም። እንዲሁም ግብር ከፋዩ በተደጋጋሚ ላልተገባ ችግር ነው እየዳረጉት ያሉት ማለት ነው። ስለዚህ ይህንን ደላላ ከተቋማችን የማጽዳት ስራ ሙሉ ለሙሉ ሰርተናል። እኛ በዋናነት እንግዲህ በአጠቃላይ እየሰራን ያለው እንደ አዲስ አበባ ገቢዎች ቢሮ ግብር ከፋዩ ከኛ ጋር ያለው ግንኙነት በደንብ እንዲያድግ ነው የምፈልገው። ከኛ ጋር ያለው የስራ ግንኙነቱ በደንብ እንዲያድግ፣ ታማኝነቱ በደንብ እንዲያድግልን፣ ከኛ ጋር ያለውን ግልጽነትና ተጠያቂነቱ በደንብ እንዲሰፍን ነው የሚፈልገው። አሁን በትልቁ እየሰራን ነው ያለው። በተለይ ከካሽ ሪጅስተር ቁጥጥር ጋር በተገናኘ ግብር ከፋዮቻችንን ጋር በጣም ግልጽነት ሊፈጥርልን የሚችል በዛውም ልክ ደግሞ የእኛም ተቆጣጠሮችን ላይ ተጠያቂነትን ሊያሰፍን የሚችል በካሜራ የታገዘ በድምፅ የታገዘ በጂፒኤስ የታገዘ ቴክኖሎጂ በአጭር ጊዜዎች ውስጥ ኦልሞስት አብዛኛው ስራ ተጠናቆ የኮንፊግሬሽን እናም ስራዎች ነው የተሰሩ ያሉት። እቃዎቹ ከውጭ ሀገር መግባት ያለባቸው በሙሉ ገብቶ ተጠናቋል። የድምጽ መረጃ ይኖረናል፣ የሚያደርጋቸው ቁጥጥሮች፣ የደረሰን ቁጥጥሮች የቪዲዮ መረጃ ይኖረናል። ከዛ ውጪ ደግሞ የሚሄዷቸው ቦታዎችም ደግሞ እኛ ፈልግና ተቋሙ የፈለጋቸው ቦታዎች ላይ ይሆናል። ከዛ ተቋሙ ቦታ ውጭ ውጭ ሄዶ የተደረጉ ቁጥጥሮች ያው ተቀባይነት እንዳይኖራቸው የሚያደረግ በደንብ ግልጽነትን በመካከላችን ላይ ሊፈጥር ማለት ቅርባችን በደንብ ሊፈጥር የሚችል ቴክኖሎጂ አሁን ኢምፕሊመንት ልናደርግ ይህም ማለት ምንድን ነው እንግዲህ በመካከላችን ላይ ያለው ነገር በከፍተኛ ደረጃ ያሳድጋል ብለን የምናስበው ማለት ነው። ቢሮ መሰረታዊ ለውጦች ላይ ትኩረት በማድረግ በቴክኖሎጂ የታገዘ የአገልግሎት አሰጣጥ በማምጣት ከ2017 በጀት ዓመት በተሻለ መልኩ ግብር ከፋዩ በቀላሉ የሚጠቀምበት ቴክኖሎጂ በማላመድ ሰፊ ስራ እየሰራ ነው። ቴክኖሎጂዎቹ እንግዲህ በተሰሩ ቁጥር እዚህ በዋና መስሪያ ቤት ደረጃ ሳይሆን የሚተገበሩት ቅርንጫፍ ላይ ነው። ሁሉም መዋቅር የቴክኖሎጂም ዲፓርትመንትም የሌሎችም መዋቅሮች ሁሉም በየቅርንጫፉ አለ። እስከ ማይክሮ ቅርንጫፍ ጽሕፈት ቤት ድረስ መዋቅሮቹ አሉ ማለት ነው። ከዛ ውጭ እኛ የምንከታተልበት እያንዳንዱ ኔትወርኮቹን ሲስተሙን እዛ ብራንች ላይ እዛ ቅርንጫፍ ላይ ስለመተግበሩ ሞኒተር የምናደርግበት የራሳችን ሞኒተሪንግ ቱሎች አሉ፣ እንከታተላለን። ከዛ ውጪ ደግሞ ለዚህ ስራ ስራው ትልቁ መስራትና መሬት ማውረድ ሳይሆን የሚከታተል ባለሙያ ቡድን አለ ማለት ነው። ቀጣይ የተቋሙንም አጠቃላይ ዋና ያለውን ስትራክቸር የሰራተኛውን መዋቅር አደረጃጀቱን፣ ቢዝነስ ፍሰቱንም አጠቃላይ ነገሮቹን ቀጣይ ላይ የሚቀይር ነው ብለን ነው የምናስበው በተለይ አሁን ወረዳዎች ላይ ኢ ታክስ ጋር በተገናኘ በተገበረ ነው መሰረት ኦልሞስት አሁን፣ በፊት አብዛኛው ገንዘብ በካሸር ነበር የሚሰበሰቡት፣ ኦልሞስት የካሸርን አስፈላጊነት ኦልሞስት እያስቀረ ያለበት ሁኔታ አለ። ሶ እዛ ጋር ያለውን ነገር ኦልሞስት በአዲሱ መዋቅራችን ሪቫይዝ አድርገን በሌሎች እየተካን ያለ ነው። ና አሁንም ቀጣይም በዋና ስራዎቻችን አንጻር ኢ ፋይሊንግ ኢ ፔይመንት የሚባል ዲፓርትመንት አሁን አዲሱ መዋቅራችን ላይ በአዲሱ ማኔጅመንት በሰጠው ዳይሬክሽን መሰረት ተቋቁሟል። አዲስ ዲፓርትመንት። ሶ እሱ ዲፓርትመንት ኦልሞስት የማሳወቅ ስራው ዴሊ፣ እነዚህ ግብር ከፋይ በየቅርንጫፉ የሚመላለስባቸው ዋና ዋና ጉዳዮች ወደዚህ ዲፓርትመንት ይመጣሉ። ቀጣይም ሌሎችም ቴክኖሎጂዎች ወደዚህ የመጡ የሚሄዱበት ሁኔታ አለና ሶ የፔፐሩ ነገር ሞር፣ እኛ ሰራተኛ፣ የእኛ ባለሙያ ሞር ወደ ባኩ ስራ የማረጋገጥ ስራ ኦዲት የማድረግ ስራ እና እንደዚህ አይነት ስራዎችን እና የአቅም ማጎልበት ስራዎች ላይ ትኩረት ያደርጋል እና እነዚህ ነገሮች ወደፊት እየጠናከሩ ይሄዳሉ።